አንድ ወቅት ላይ አሬቡ ከተሰኘ የቴሌቪዥን ፕሮግራም ጋር በነበረው ቆይታ ድምፃውያንን በየዘመናቸው በየቀለምና በየአሻራቸው እንዲህ ላይ በተጠየቀ ጥያቄ መሰረት ነጥላውን ገሰን ጋሽ ማህሙድ አህመድ እና አለማየሁ እሸቴን የራሳቸው ዘመን የራሳቸው ቀለም ያላቸው ብሎ በራሳቸው ጉራ ለያቸው ያቸው። ቀጥሎ ሙልቀን መለሰ ራሱን ችሎ ለብቻው የሚቆም የራሱ ዘመን የራሱ ጊዜ ያለው ሰው ነው አለ። ሲቀጥል ደግሞ ቴድሮስ ታደሰና ኤፍሬም ታምሩን በራሳቸው ዘመን ሰጥቷቸው ሲያበቃ በብዙዎቻችን የልብ ትዝታ ውስጥ ነግሶ ያለውን የወያውየውን ንጉሥ ሰለሞን ደነቀን ደግሞ እንዲሁ ለብቻው ራሱን የቻለ አንድ ዘመን ያለው ድምፃዊ ነው ሲል ጠቀሰው። ይህን ያለው የኢትዮጵያ ወርቃማው የሙዚቃ ታሪክ ሲነሳ ከ55 ዓመታት በላይ በሙዚቃው ዓለም እየቆየው አርቲስት መርዓዊ ስጦት ነበር። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነው። ጋሽ መርዓዊ ስጦት ሰላም ጤና ይስጥልኝ። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር የሚወታችን ነው። ኤልያስ ደግነት ነኝ። በዛሬው መሰናዷችን በኢትዮጵያ ወርቃማው የሙዚቃ ታሪክ ሲነሳ ስማቸው በጉልህ ከሚነሳላቸው ሰዎች መካከል አንዱ የሆነው ጋሽ መርዓዊ ስጦት ከዚህ ዓለም በሞት መለየቱንና ከእሱ ጋር ተያይዙ አንዳንድ ያልተሰሙ ታሪኮቹን ልነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መርዓዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ነው። ከ55 ዓመታት በላይ በቆየበት የሙዚቃ ህይወቱ በክላርኔት፣ አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት ቦታ ላይ ለበርካታ ዓመታት አገልግሏል። የአምባሰሉ ንጉሥ የክላርኔት ንጉሥ በመባል የሚታወቀው ጋሽ መርዓዊ ስጦት ውልደትና እድገቱ ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ነው። ከአምባሰል መጥቶ በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሶ የኖረ ሰው ነው። አርቲስት መርዓዊ ስጦት አምባሰልን ሲጫወት አይቶ ስሜቱ የማይኮረኮር፣ የማያነባ ፍጡር የለም። የሙዚቃ ህይወቱ የሚጀምረው በ1942 ዓ ም ገና የ14 ዓመት ልጅ እያለ የመዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትርናም የመንገድ ላይ የሙዚቃ ትርኢት ወይም ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልቡ ይሰረቅና እሱም እንደነሱ መሆን እንደሚፈልግ በመጠየቁ አዲስ አበባ ከመጣ እናስተምረሃለን ይሉታል። ይህንን ቃል ኪዳን በጊዜው ከሰጡት ሰዎች መካከል አንዱ ጋሽ ተስፋዬ ሳህሉ ነበሩ። አባባ ተስፋዬ ማለታችን ነው። እርሱም ታዲያ ለአዲስ ዓመት የእንቁጣጣሽ አበባ ስሎ በየሹማምንቱ ቤት በማዞር ሀምሳ ብር ይሰበስብና ወዴት ነህ የሚለው ጥያቄ እንዳያስጨንቀው ሆን ብሎ ብርድ ልብስ ቀዶ ላሰፋ ነው በሚል ሰበብ ከቤት ይወጣና ከአንድ ጣሊያናዊ ሹፌር ጋር ተነጋግሮ በትሬንታ ኳትሮ ተጭኖ ወደ አዲስ አበባ ይመጣል። ይጠፋል፣ ከመንደሩ አጠያይቆ ቃል የገቡለትን ሰዎች ያገኝና በአስራ አራት ዓመቱ የሙዚቃ ትምህርቱን ይጀምራል። ከትምህርቱ ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጠው ጀመር። በወቅቱ ከእሱ ጋር አብረው ከነበሩ ሙዚቀኞች መካከል የሳክስፎኑ ንጉሥ ጋሽ ጌታቸው መኩሪያ አንዱ ነበር። ስድስት ዓመት በዚህ ሁኔታ ካሳለፈ በኋላ የጃንሆይ 25ኛ የብር ኢዩቤልዩ በዓል ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለሥላሴ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆን መስራት ጀመረ። በአርመናዊው አስተማሪና አለቃው ሙሴ ነርሲስ በምግባሩም ሆነ በትምህርት አቀባበሉ የሚደነቀው አርቲስት መርዓዊ ከሙሴ ነርሲስ ህልፈት በኋላ የሙዚቃ ክፍሉን ተረክቦ ለሰላሳ ዓመታት በአለቃነት ሊያገለግል በቅቷል። በዚህም ወቅት ለአርቲስት ምኒልክ ወስናቸው፣ ለመልካሙ ተበጀ፣ ለጠለላ ከበደ፣ ለፍቅርተ ደሳለኝና ለበርካቶች ግጥምና ዜማም ደርሷል። ሙዚቃም አቀናብሯል። ከነዚህም ውስጥ የምኒልክ ወስናቸው የእንጆሪ ፍሬ ትዝታ አያረጅም፣ ስኳር ስኳር፣ አፈር አትንፈጊኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌሬዳ፣ የመልካሙ ተበጀ ደግሞ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርተ ደሳለኝ ልማት ልማትና ሌሎችም ይገኙበታል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን፣ ለሎሬት ጸጋዬ ገብረ መድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሷል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር እየሰራውም አርቲስት መራዊ ስጦት ነው። በአፄ ኃይለሥላሴ፣ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ህዝብ መዝሙር ላይ የጋሽ መራዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን እየሰራው ራሱ ጋሽ መራዊ ስጦት ነበር። በሙያው ኦል ብላክ ፒፕል ሚውዚክ ፌስቲቫልን ጨምሮ በናይጄሪያ፣ በግብፅ፣ በሱዳን፣ በቻይና፣ በራሻ በአሜሪካና በሌሎችም ሀገራት ሀገሩን ወክሎ ተሳትፎ ነበር። በአሜሪካ ሀገርም ከሙዚቀኛ ያሬር ተፈራ ጋር በመሆን አምባሰልና ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሴትና በሲዲ አስቀርጿል። ለዚህና መሰል አስተዋጽኦም በተለያዩ ጊዜያት የተለያዩ ሽልማቶችን አግኝቷል። ከእነዚህ መካከል ጥቂቶቹን እንጥቀስ ብንል ከጃንወይ የማበረታቻና የመጽሕፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስትር የምስጉን ሰራተኛ ወርቅ ተሸላሚ የዓለም አቀፍ ጎልድ ሜርኩሪ ሽልማትም አግኝቷል። ይህ ሽልማት ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ እልፍ ሲልም ሳይንቲስቶችና ምሁራን የሚሸለሙት ከበድ ያለ ሽልማት ነው። ከኢትዮጵያ ብሔራዊ ቲያትር ደግሞ የወርቅ ሽልማት አግኝቷል። በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበርም የክብር ተሸላሚ ነው። የባህልና ቱሪዝም ሚኒስትር በባህል ማዕከል የክብር ዋንጫም አግኝቷል። ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማቶችንም እንዲሁ የወሰደ ሲሆን ከላይ የጠቀስናቸው ሽልማቶቹ በጣም ከብዙዎቹ ጥቂቶቹ ናቸው። ጋሽ መርዓዊ ስጦት ጡረታም ከወጣ በኋላ ከሙዚቃው ሳይርቅ እስከ ቅርብ ጊዜ ድረስ ከብሔራዊ ቲያትር ደጅ በጭራሽ አይጠፋም። የልብ ህመም አጋጥሞትም ቢሆን የትንፋሽ መሳሪያ መጫወት እስከተከለከለበት ጊዜ ድረስ ክላርኔቱን ይዞ መገኘት ባለበት ቦታ ሁሉ እየተገኘ ህዝቡን ያስደስት ነበር። ጋሽ መርዓዊ ስጦት በህይወቱ ከኦርኬስትራው ተነጥሎ በየትኛው ምሽት ክለብ ሰርቶ አያውቅም በተሰጡ ያምናል። አዳዲስ ወጣቶች በመጡም ጊዜ ካሉበት አድኑ በማግኘትና በማበረታታት ይታወቃል። አርቲስት መርዓዊ ስጦት ባለው ጊዜ ሁሉ ባለተሰጥኦ ልጆችን በማደን ችሎታቸውን እያደነቀ እየመከረ የሚያበረታታና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፍ የሙያ አባትም ጭምር ነው። ለዚህም የዓለም አቀፍ ሜርኩሪ ሽልማቱ ለዚህም የዓለም አቀፍ ሜርኩሪ ሽልማቱን ወጣት ባለሙያተኞች ባዩት ጊዜ እንዲበረታቱበትና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቴአትር ዋና ስራ አስኪያጅ ቢሮ እንዲቀመጥ አስረክቧል። ታዲያ በኢትዮጵያ ወርቃማው የሙዚቃ ታሪክ ውስጥ እንዲህ በጉልህ ስሙ የሚነሳው ጋሽ መርዓዊ ስጦት ከዚህ ዓለም በሞት መለየቱ ተሰምቷል። የአርቲስት ዳንኤል ተገኝ ባለቤት የጋሽ መርዓዊ ስጦት ልጅ መሆኗን እዚህ ጋር ልብ ሊሉ ይገባል። እንግዲህ ሞት ሁሉ ሰው የሚሄድበት የማይቀር ዕጣ ፈንታ ነውና ጋሽ መርዓዊ ስጦት ነፍሱ በሰላም ትረፍ እንላለን። ለቤተሰቦቹ ለወዳጅ ዘመዶቹ ደግሞ መጽናናትን ተመኘን። በኢትዮጵያ የሙዚቃ ታሪክ ውስጥ የማይጠፋ የማይደበዝዝ ደማቅ አሻራና ኑሯልና ስሙ ከመቃብር በላይ ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። ክበሩልን። ሁሌ እንደምንለው ሁሌ እንደምንመኘው፣ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክብረት ይስጥለን።